ሚስት የምፈልገው ከወሎ ነው። ወሎ ደሴ ኮምቦል ሻች የሚሴ ሀሩ አካባቢ እንደሁም ሁለት ልጆ እስካሁን ከሶስት ሰዓት ጀምሬ እዛ ግዴታ መሆን አለባት። ሌላ ሀገር ስ ብትሆኑ የወሎ ተወላጆና ሌላ ሀገር ብትሆን ችግር አለው ችግር የለውም። ያ መምጣቷ ስለማይቀርብ ይህ ፎቶ የሱ አይደለም እኮ ቪዲዮ አብርታ ላይካትም። ሂጃብ አድርጋለች። ማስተላለፍ ነው የመጣሁት መልእክቴንም ሼር አድርጉልኝ፣ በተለይ ለሙስሊም እህቶቼ ማለት ነው። እነሱ ጋር እንዲደርስልኝ እፈልጋለሁ። በአላሁ ስብሃነሁ ወተዓላ ፍቃድ፣ አሁን ላይ እየሰማን እያየንና እየሆነ ያለው ነገር እጅግ ልብ ያደማል። ሴቶቻችን በሚዲያው ተኩላዎች እንደ ዋዛ እየተባሉ ነው አላህን መፍራት ቀርቶ በአደባባይ እንደ ሸቀጥ እየተሸጡ ነው። ራሳቸውም እየሸጡ ነው። ቁመት ይህን ያክል ነው፣ መልኬ ጠየም ነው፣ ወገቤ ቅላቴ፣ በማለት ለአደባባይ ንግድ ቀርበዋልና ራሳቸውንም አቅርቧል ለንግድ ማለት ነው። ልክ ወልይ መስል ደግሞ አገናኝ ነኝ የሚሉ ሰዎች ወደ አላስፈላጊ ግንኙነት እንዲያመሩ እየተደረጉ ነው። ይህ ነገር በዝምታ ማለፍ የለብንም። ሁላችንም ማስወገድ አለብን። ምን ይሁን ማን ለማያውቁት ወንድ እንዲህ እንዲህ ነኝ ስላለ ብቻ እኔ እንዲህ አለኝ ብሎ ስለተናገረ ብቻ በሚዲያ መልኩን አይተው ውስጡን ሳያዩ በማመን ራሳቸውን አሳልፈው እየሰጡ ነው። ሕይወታቸውን አደጋ ላይ እየጣሉ ነው። ሁለት አጅነቢ የሆኑ ወንድና ሴት አገናኝቶ፣ በሉ አውሩ፣ ተናገሩ፣ ተጣናኑ በማለት አላህ ለማይወደው የሸይጧን መረብ ወደ ሆነው ጅንጀና እየጋበዟቸው ነው። እና ይሄ ነገር ዝም ልንላቸው አይገባም። በተለይ በኢሞ ነበረ አሁን ደሞ በቲክቶክም መተዋል ማለት ነው። በኢሞ መንደርማ ስንት ፋስቅ አመጻኛ በተሰበሰበበት በድምጽ በመግባት ክብሯን ዝቅ በማድረግ እንዲህ አይነት ሴት ነኝ በማለት ውበቷን ለአደባባይ እየገለጸች ከተመቸህ ና አናግረኝ እስከ ማለት ደርሷል ማለት ነው። እንዲህ አይነት ነገሮች አስፈላጊ የሆነው ጥንቃቄ ካልተደረገና እነዚህ አጭበርባሪዎች ካልተጋለጡ መጨረሻው ይህ ነገር ወዴት እንደሚያመራ መገመት ቀላል ነው። ሀባይብ ኪራም፣ ስለዚህ ዝም ልንልበት አይገባም። ሁላችንም ይህንን ነገር ልናውገዝ ይገባል ማለት ነው። በዚህ መልኩ ምን አይነት ትዳር እንደሚፈልግ ግልጽ ቢሆንም ምን ያክል ወደ ጥፋቱ የዝሙት መንደር እየገሰገሱ መሆኑ ግን ግልጽ ነው ማለት ነው። አላህ ስብሓንሁ ወተዓላ በሚወደውና ሸሪዓዊ መስፈርቱ በጠበቀ መልኩ ሁለት ጥንዶች ማገናኘት መልካም ነገር ቢሆንም እንዲህ አይነት ጋጥ ወጥነትና አይን ያወጣ ማጭበርበር ግን ፈጽሞ የዚህ አካል እንዳልሆነ ሊታወቅ ይገባል ማለት ነው። ማንኛውም እንስት ራሷን ማስከበር አለባት። በተለይ ሙስሊም እህቶቼ አላህ እንድንፈራ ይገባል። አላሁ ስብሓነሁ ወተዓላ እናንተ ያመናችሁ ሆይ ንጹሕ የሆነችን ጸጸት በመጸጸት ወደ አላህ ተመለሱ እኮ ይለናል። ማንኛውም ሰው እኮ ጥፋትን ያጠፋል። እህቶቼ፣ አላህንም የሚፈራ ሰው እኮ ለእርሱ መውጫውን ያደርግለታል፣ ከሚያስበውን በኩል ሲሳይን ይሰጠዋል ማለት ነው። ያየነውን ሁሉን የምንመኝ ከሆነ ድምፁን የሰማነውን ሁላ የምንመኝ ከሆነ ሀቂቃ አደጋ ላይ ነንና ጥንቅቅ ወገፍ እንበል። አላህ ልንፈራ ይገባል። ስለዚህ ወደ አላሁ Subhanahu Wa Ta'ala እንመለስ። ሶብር ትዕግስት ይኖረን። ስለ ሚዲያ ትዳር ከመውራታችን በፊት እኮ የሚጠቅመን ነገር እኮ ብዙ ነገራቶች አሉ። ትዳር የአላሁ Subhanahu Wa Ta'ala ሲሳይ ነው። አላህ ያለቀን ይሆናል ማለት ነው። እስከዛ ድረስ ግን ብዙ የሚጠቅሙን ነገራቶች አሉ። ቁርአን እንቅራ፣ ዲናችንን እንወቅ። ተውሂድ ምንድነው እንወቅ። ሽርክ ምንድን ነው እንወቅ። አቂዳ ምንድን ነው እንወቅ። መንሐጅ ምንድን ነው ሁሉንም እንወቅ። ከዛን ካወቅን በኋላ ላላወቁት እናሳወቅ። ሁለቱም ሀገር ላይ ደስተኞች እንሆናለን ማለት ነው። ዱንያ ላይም ወላሂ እኛ ያሰብነውን ብቻ ሳይሆን አላህ የወደደልን ኸይር ሁሉን ይገጥመናል ማለት ነው። ስለዚህ ሁላችንም ከመጥፎ ነገር እነራ?